ሰበር ዜና በሀገራችን ውስጥ ከሌላ ዓለም የመጡ ፍጥረታቶች ገብተዋል። በኋላ የምትመለከቱት በሀገራችን ውስጥ የተከሰከሰው መንኮራኩር ነው። እነዚህ ፍጥረታቶች መቼ ሊያጠቁን እንደሚችሉ ስለማናውቅ ራሳችሁን ጠብቁ። ምን አይነት ጅሎች ናቸው! በጣም እንጂ። ተረጋጋ ወንድሜ ጭራ በመጀመሪያ ልሳመኝ ፈቃደኛ ስለሆንክ አመሰግናለሁ። ይሄ ወንድም ይሄኔ፣ ወደዚህ ዓለም የመጣሁት ኑሮ በጣም ከብዶብኝ፣ በቃ ምንም መኖር አልቻልኩም። ደግሞ ዜና አስቤዛ ቤዛው አለገናኛል እ እዛ ማስቤዛ ያስቸግራቸዋል። አዎ፣ በዛ ላይ ደግሞ ልጆች አሉ። ይባስ ብሎ ደግሞ ከስራ ተባረሩ። ለምን ከስራ ተባረ? ሰነፍነህ ብሎ አባረሩኝ። ደግሞ ፓሽን አይደለም። ታዲያ ምንድን ነው ፓሽን? እኔ በቃ ካሜራ ፕሮዳክሽን ላይ ምናምን ብሰራ ደስ ይለኛል። ለምን ታዲያ እዚህ ዓለም ላይ ትንሽ ቆይታ መሶብ አርት ስኩል አትማረም? ምንድን ነው ይሄ ቪዲዮ? ለዚህ የማይታወቅ ፍጥረት ብቻ ሳይሆን ለእናንተ ውብ ለሆናችሁት ኢትዮጵያውያን ዛሬ የምነግራችሁ መቶ ፐርሰንት ትልቅ ልምድና ሙያ የምታገኙበትን ቦታ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ በካሜራ ማን፣ በሲኒማቶግራፊ እንዲሁም ስለ ካሜራ ፕሮዳክሽን ሙሉ እውቀት የምታገኙበትን ቦታ ልጠቁማችሁ መሶብ አርት ስኩል ይባላል። በሶስት ወሩ ብዙዎቻችሁ ይህንን ቪዲዮ ማህበራዊ ሚዲያ ላይ ሲሸራሸር ወይንም ሲዘዋወር ተመልክታችሁታል ብዬ አስባለሁ። ብዙዎችም ታዲያ በአየር መንገዱ ውስጥ ወይንም በአውሮፕላን ውስጥ ጫት መቃም ይቻላል እንዲህ የሚል ጥያቄን አንስተዋል። ስለ አየር መንገዱ ሁኔታ የምታውቁ ሀሳባችሁን ኮመንት ላይ አስፍሩ። ከሰሞኑ ይህንን ፎቶ አይተው በርካታ ሰዎች እንኳን ደስ አለ የሚል መልእክት ሲጽፉልኝ ነበረ ከወዳጆች ሲል አርቲስት ሳምሶን ታደሰ ቤቢ ተናግሯል ማለት ነው። ነገር ግን ልጁ የኔ አይደለም የእህቴ ልጅ ነው ሲል ተናግሯል ማለት ነው። ከሰሞኑ አወዛጋቢ እንደነበረም ታስታውሱት ነው። እስቲ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮመንት ላይ ሳውቆኝ፣ ሼር፣ ሪፖስት፣ ኮፕሊንግ አድርጎ አመሰግናለሁ።

አፍበል ከሰሞኑ ይህንን ፎቶ አይተው በርካታ ሰዎች እንኳን ደስ አለ የሚል መልእክት ሲጽፉልኝ ነበረ ከወዳጆች ሲል አርቲስት ሳምሶን ታደሰ ቤቢ ተናግሯል ማለት ነው። ነገር ግን ልጁ የኔ አይደለም የእህቴ ልጅ ነው ሲል ተናግሯል ማለት ነው። ከሰሞኑ አወዛጋቢ እንደነበረ የምታስታውሱት ነው። እስቲ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮመንት ላይ ሳወቁኝ፣ ሪፖስት ኮፕሊንግ አድርጎ አመሰግናለሁ። በጣም የሚያምር ጻ ልጅ ይዘ ፈገግ ብለሃል እና ልጁ ደግሞ ቅላቱ ከአንተ ጋር የመመሳሰል ነገር ስላለው ወለደ ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል አዎ ሰዎች እየደወሉልኝ ነው ብዙ ሰዎች እየደወሉ እኔም መልስ እየሰጠው ነው እህቴ ነች እውነቱ ምንድነው እህቴ ነች የወለደችው እና ከእኔ በፊት አናሽ ወንድሜም ፖስት ቶታል ፎቶን ፌስቡክ ላይ የዛን ደስታ ነው ካፕሽን አልተጻፈበትም እንጂ የእህቴ ታናሽ እህቴ ብስኩት ግርማ ልጅ ነች። ግን ከታሰበው ውጭ በጣም ብዙ ሰዎች የኔ ልጅ መሰላቸው።